ወይ ይዘገያል፣ ወይ ይቆያል፣ ወይ አይመጣም፣ ወይ ረሳው ይላል፣ ወይ ይቀርጥ፣ የማይባሉ ነገሮች ይሉ። በዚህ ዘመን ብዙ ሰዎች በዚህ በሽታ ተለክፈዋል። አረ ተጠንቀቅ! አረ አላህን ፍራ! አረ እኔ ከራሴ ጀምሬ እንግዲህ ይህንን ነገር እኮ ሳወራ እነዚህ ማወራቸው እነዚህ ነገሮች ለራሴም ለሁላችንም ነው። እንጠንቀቅ፣ አላህን እንፍራ፣ ቀጥሮ አክባሪዎች እንሆን። ለምን የሙእሚን ምልክት ነው፣ የኢማን ምልክት ነው። ልብ በሉ፣ አንድ ነገር በሙናፊቅነት ደረጃ የሚፈረጅ ከሙናፊቅ ምልክቶች ከሆነ ያ ምልክቶችን የሚያሽር ወይ ደግሞ እንዲሻር ማድርግ የምሰራው ስራ ከሆነ ከሙእሚኖች ነው ማለት ነው። ሙእሚን ሁሌም ቀጠሮ አክባሪ ነው። ኢስላም ደግሞ መልካም ስነ ምግባሮችን፣ የኢስላም እሴቶች እኮ በመልካም ነገሮች ላይ የተመሰረቱ ናቸው። ከነዚህ መካከል ቀጠሮ ማክበር ነው። ይሄ ደግሞ ኢስላም ነው። ኢስላም ደግሞ ስልጣኔ ነው። ሀዳራ ነው። ነአም ኢስላም እኮ እችን ዓለም ከጨለማ ወደ ብርሃን ያሸጋገራት። እቺ ዓለም እንደ ዱር እንስሳ ከመኖር እንደ ሰለጠነ ሰው፣ ስርአት ያለው ሰው፣ ህግና ደንብን ይዞ እንደሚኖር ሰው ነው ያደረገው ዲነል ኢስላም። እስቲ የትኛው የትኛው ሃይማኖት ነው እንደ ዲንል ኢስላም ሁለ ነገሩ ህግና ደንብ ያለው? እንደ ኢስላም አንድም የለም፣ ፈጽሞ ከኢስላም ጋር የሚስተካከል የለም። ዲንል ኢስላም ሁለ ነገሩ ህግና ደንብ አለው። ለምሳሌ እንመልከት ለምሳሌ እንመልከት። ሰላት ስለ ሰላታችን ብናነሳ ሰላት አንደኛ ነገር አሰጋገዳችን ከመስገዳችን በፊት ምን ምን ማድረግ እንዳለብን ህግና ደንብ አስቀምጦልናል ይህን ነገር ማድረግ አለብህ ይህን ነገር ማስወገድ አለብህ ይህን ነገር ማስገኘት አለብህ ለምሳሌ ዘጠኙ ሸርጦች ህግ ነው ደንብ ነው ሊሰራበት ይገባል በዘፈቀደ አይደለም የሚደረገው በዚህ ህግና ደንብ መሰረት ነው ከዚያም ወደ ሰላት ስትገባ ምን ያስፈልጋል ከሸርጦቹ መካከል አንዱ ጊዜው መግባት ነው ሰላት ቀጠረው መጠበቅ ማለት ነው እኔ በፈለገኝ ጊዜ አይደለም እንደፈለገኝ አላረገው። ቀጠሮውን ጠብቄ ነው፣ ሰዓቱን አስቀድሜ ማላረገውም አሳልፌ ማላረገውም መሆን የለበትም። ረመዳን የረመዳን ጾም ረመዳን ጾምን የረመዳን ጾም ኡማው መቼ ነው የሚጾመው? በረመዳን ወር ነው የሚጾመው። ታዲያ ለምንድን ነው ለምሳሌ በረቢዕ ልአወል የማይጾመው? ረመዳን ነው ብለን ይቻላል? አይቻልም። ቀጠሮ አይደለም፣ ጊዜው አይደለም ሁሉ ነገር በጊዜ የተወሰነ ወይ ሸሪዓ የዲን አልኢስላም ሸሪዓ እንደዚህ ነው ያስተማረው ሐጅ መቼ ነው የሚደረገው በዚል ሕጃ ወር ውስጥ ነው የት ቦታ አለው የተወሰኑ ቦታዎች አሉት ከዛ ውጪ ከዕባ ሰርቼ ጠዋፍ ላደርግ ብትል ከእስልምና ውጭ ሊያስወጣ ይችላል ሽርክ ነው ኩፍር ነው አይ እዛ የመሄዱ አስፈላጊ አይደለም እዚ ጋር ከዕባ እንሰራለን እዚ ጋር ጠዋፍ እናደረጋለን እዚ ጋር ሐጅ እናደረጋለን ብትል ይሆናል አይሆንም ቦታው አይደለም ጊዜው አይደለም ደንብ ህግና ደንብ ነው። ዲን አልኢስላም አንድ ሰው ቢጎዳ ኦኬ፣ በሸሪአው መሰረት ነው ሀቅን የምትወስደው እንጂ በፈለገ አይደለም። መበደር ፈለግ በሸሪአው መልክ ነው። አራጣ አትወስድም፣ ሪባ ውስጥ አትገባም። አያችሁ፣ ሸሪአ ኢስላማዊ ሸሪአ ስልጣኔን፣ የሰው ልጆችን ስልጣኔ ነው ያስተማረው። ከነዚህ ስልጣኔዎች መካከል ቀጠሮ ማክበር ነው። አንዳንድ ሰው ይሳሳታል። ምን ይላል? የፈረንጅ ቀጠሮ ይላል፣ የፈረንጅ ቀጠሮ ይላል። ተሳስቷል። የኢስላም ቀጠሮ ነው የሚባለው፣ የኢስላም ቀጠሮ ነው። ምክንያቱም ጊዜ ማክበር ቀጠሮ ማክበር እስላም አስተምሮናል። ናም አሁን እነዚህ የቀጠሮ ማክበር ሁኔታ በሶስት መልኩ ልንመለከት እንችላለን፣ በሶስት መልኩ ከፋፍለን እንዴት ነው እነዚህን ነገሮች ቀጠሯቸው ማክበር ያለብን የሚለውን በሶስት ነገር ከፋፍለን ማየት እንችላለን። አንደኛው አንደኛው ለምሳሌ ለስለስ ያለ ጊዜ ያለው ሊሆን ይችላል ለምሳሌ ቀጠሮ ተሰጣጥተን በቀጠሮ ቦታ ላይ መገኘት አለብን። ሶስት ደቂቃ የአንድ ሰው ቢያሳልፍ አምስት ደቂቃ ቢያሳልፍ ባለ ችግር ሁኔታ ምንም ማለት አይደለም። ሀታ እኮ ስራ ቦታ ላይ የመንግስት ይሁን የግለሰብ ይሁን ድርጅቶች ይሁኑ የሆነ ለቀቅ የሚደረግ ወቅት አለው። ለምሳሌ በዚህ ዘመን በሞባይል አፕሊኬሽኖች ይሁን በተለያዩ ሁኔታዎች ስራ የምትገባበት ሰዓት አለ። መግባትን የምታረጋግጥበት አፕሊኬሽኖች አሉ። ምን ያህል ጊዜ ይሰጣል? አስር ደቂቃ በዘጋይ ችግር የለውም ይልሃል። ከዛ ግን አታሳልፍ ይልሃል። በዚያች ሰዓት ለምሳሌ ጠዋት ከኢትዮጵያ አንድ ሰዓት ስራ መግባት አለብህ ከተባለ አንድ እንካሳለፍክ አንዳንዱ አበሳ የሚያሳይህ አለ። እንደዛ መሆን የለበትም። ለቀቅ የሚደረገበት ቦታ ላይ አለ፣ ትንሽ ሳይበዛ ማለት ነው። ሁለተኛው ሁለተኛው ደግሞ አንዳንዱ የሚያሳዝንህ የቀጠሮ አበለሻሸት የሚያበላሻል። ይሄ የመጀመሪያው፣ ለቀቅ ቢደር ችግር ይል መጣ ግን ትንሽ ዘገየ፣ ምንም ችግር የለውም፣ አይጎዳኝም፣ ማንንም አይጎዳም። ሁለተኛው አፍራሹ ነው። ለምሳሌ አንዳንዱ ሰው ሚን ይላል፣ በቃ ስንት ሰዓት እንገናኝ? በቃ ከሰዓት እንገናኝ ይላል። ከሰዓት ስንት ሰዓት ነው? ከሰዓት ማለት ከሰዓት ማለት እኮ በተወሰኑ ጊዜዎች መካከል ያለ ጊዜ ነው፣ ቀጠሮ አይደለም ይሄ። ጠይብ እኔ እኮ የምመጣው ለምሳሌ እንበል ስምንት ሰዓት ነው መጣው አንተ ስምንት ሰዓት ትመጣለህ። በቃ ከሰዓት መጣለ አይባል። መሆን ያለበት በቃ ጊዜው መወሰን አለበት። ስምንት ሰዓት ስምንት ሰዓት እንገናኝ ምን ያደርጋል። ይህ አይነቱ ሰው በቃ እኔ እስከ ስምንት ሰዓት ካልመጣው እስከ ዘጠኝ ሰዓት እመጣለሁ። እስከ ዘጠኝ ካልመጣው አስር ሰዓት ልመጣ እችላለሁ አስር ሰዓት ካልመጣው አስራ አንድ ሰዓት ላይ ደውልልኝ ይላል ሶስት ሰዓት ምን ማለት ነው? ይሄ ትክክል አይደለም። ይሄ በጣም በጣም በጣም አስቀያሚ የሆነ ባህሪ ነው ማድረግ የለብንም። እንደ እንደዚህ የሚያደርጉ ሰዎች አሉ ልትሉ ትችላላችሁ። አሁን አሉ ሞልተዋል። የግዴታ ሰዓቱን በዚህ አይነት መናገሩ አይደለም፣ ነገር ግን መዘግየቱ ነው አንድ ሰዓት ሁለት ሰዓት አንተ እዚህ ጋር ቁጭ ብለህ የእሱን ቀጠሮ ትጠብቃለህ፣ እሱ ደግሞ ሌላ ቦታ ላይ ጉዳዩን ይፈጽማል። እኔም እኮ ጉዳይ አለኝ እኔም ጉዳይ አለኝ በዚህ ሰዓት እኮ እንገናኝ ቢባል ለምሳሌ ስምንት ሰዓት አይደል ያልነው፣ አስር ሰዓት ቢባል በቃ እኔም ያችን ሁለቷን ሰዓት ሌላ ጉዳይ አለችብኝ። ቅርአት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ የቤተሰብን ጉዳይ የምፈጽምበት ሊሆን ይችላል፣ የተለያየ ጉዳይ ሊሆን ይችላል። ያችን ሁለት ሰዓት እኔ ብዙ ነገር እፈጽምባታለሁ ለኔ ለምን ትበላሸብኛለች? እዚህ ጋር ቁጭ ብዬ ስጠብቅ እኔ ከአንተ ጉዳይ ስላለኝ የእኔ ሰዓት መበላሸት የለብኝም የለበትም። የአንተን ሰዓት እንደምታከብርና ሌላ ጉዳይ ላይ እንደምታውለው የእኔም ጉዳይ ላይ እንዲውል ማድረግ መቻል አለብህ። የምትቆይ ከሆነ እኔ ቆያለሁ፣ አትጠብቀኝ ብለህ ተባብለህ በጊዜ መናገር። ለምሳሌ ኢመርጀንሲ ነገር ነው ያጋጠመ በቃ ኢመርጀንሲ ነገር ካጋጥም እንደዚህ ኢመርጀንሲ ያጋጥሙኝና ስለምቆይ አትጠብቀኝ፣ በጣም ከይቅርታ ጋር፣ በጣም በጣም ይቅርታ ጋር፣ ይሄ ነው መሆን ያለበት። ነገር ግን ይሄ አሁን ሁለተኛ ላይ እየተናገር ያለ ሰው ረጅም ጊዜ ሰጠና ይቅርታ ይላል። ደረቀ ይቅርታ ላ ትክክል አይደለም። በጊዜ ነገረኝ፣ እኔም ጊዜን ደግ ነገር ላይ እንዳያውለ። ሶስተኛው አይነት አንዲት ደቂቃ ማሳለፍ የማይቻልበት የቀጠሮ አይነት አለ አንዲት ደቂቃ ማሰለፍ የማይቻልበት የቀጠሮ አይነት አለ። ጊዜውን መጠበቅ ያለብን በጊዜው መተግበር ያለበት እንበል ለምሳሌ ፍላይት ፍላይት ነው እንበል ለምሳሌ የአውሮፕላን ፍላይት ነው እንበል ፍላይቱ ፍላይቱ እንበል ቀን ላይ ሰባት ሰዓት ላይ ነው ፍላይቱ። ከፍላይቱ በፊት ስንት ሰዓት ተገኝ ነው የሚለው ኢንተርናሽናል ከሆነ በተለይ ከአራት ሰዓት በፊት ተገኙ ይልሃል። ምክንያቱም ፕሮሰስን እስከጨርስ ምን እስክትል ጊዜው ስለሚሄድ ከዚያስ ሀያ ደቂቃ አውሮፕላኑ ሊነሳ ሀያ ደቂቃ፣ አስራ አምስት ደቂቃ ሲቀር ተዘግቷል፣ መግባት አትችልም። አለቅ። አንዲት ደቂቃ ከዛ ብታሳልፍ የለም አትገባም። ይሄንን ደግሞ በስርዓቱ ጠብቀ መተግበር አለብህ። ስለዚህ ወንድሞቼ ዲኑል ኢስላም የጊዜን በጣም ጠቃሚነት በጣም አስፈላጊነት ነው ያስተማር። እናም ቀጠሮን ማሳለፍ የለብህም። ወንድሞችን ከቀጠርካቸው፣ ጓደኞችን ከቀጠርካቸው፣ የጀማአን ከቀጠርካቸው ቀጠሯቸውን ጠብቅ። ለአንተ ጊዜ ወርቅ እንደሆነ ሁሉ ለነሱም አልማዝ ነው። ስለዚህ ቀጠሮ ላይ እንበርታ። በዚህ ዘመን የፈረንጅ ቀጠሮ እየተባባልን ያለ ነው የኢስላም ቀጠሮ ነው፣ የሙስሊም ቀጠሮ ነው። ኢስላም ነው ያስተማረን ይሄን ነገር፣ ቅድም ባልናቸው ምሳሌዎችና ባላልናቸው ምሳሌዎች እንዴት ኢስላም ጊዜን ማክበርን፣ ቀጠሮን ማክበርን፣ ስርዓት መያዝን፣ ህግና ደንብን በሁሉ ነገሮች ውስጥ በእያንዳንዱ ነገር በኢስላም ውስጥ በህግና ደንብ የተቀመጠ ነገር ነው። ስለዚህ በዚህ ዘመን እየተገኘ ያለ እየታየ ያለው ይህ ቀጠሮን ያለማክበር በሽታ መፍትሄ ያስፈልገዋል ይሄ ቀጠሮን ያለማክበር በሽታ መፍትሄ ያስፈልገዋል ተመልከቱ ለምሳሌ በሆስፒታሎች ደረጃ በተለይ የመንግስት ሆስፒታሎች እንበል ለምሳሌ እንበል አንድ ሆስፒታል ላይ ቀጠሮ አለ ኦኬ፣ እንበል ጥቁር አንበሳ ነው እንበል ምሳሌ ሆስፒታል ነው። ሄድክ በቀጠሮ ለተገኘ፣ ምን ታደርጋለህ? ትታከማለህ፣ የሚያስፈልገውን ሁሉ ያደርጉላል በዛን ጊዜ እ ነገር ግን ዘግየተ መጣ። እነሱ ጊዜውን ከፋብለውታል። አንተ ተገኘ የተባልከው ለምሳሌ ጠዋት ሶስት ሰዓት ነው፣ አንተ የመጣኸው አምስት ሰዓት ነው። ቀጠሮ አለፈ። ምናልባት ገና ስድስት ወር ጠበቀ አራት ወር ጠበቀ። ከዛ በኋላ ቀጠሮ የሚደርስ ራስህንም ጎዳ። ያቺ ሌላ ሰው ልትታከምበት የሚገባት ሰዓት ተባከነች። ምናልባት ተጠባባቂ ኖሮ ካልገባ በስተቀር አው ኢስላም ስርዓትና ደንብን ያስተማር፣ ስርዓተኞች መሆን አለብን። ስርዓትን የምንይዝ መሆን አለብን። ስለዚህ መፍትሄ ያስፈልገናል። ምንድን ነው መፍትሄው? ይሄን ቀጠሮ ያለማክበርን በተለይ በተለይ በተለይ በድፍረት ያስፈልጋል፣ ይህን ነገር ለመናገር ወንድሞች፣ ወላሂ ድፍረት ያስፈልገናል። እያንዳንዳችን አንዱ አንዱን መምከር አለብን። ምንድን ነው አንተ እንደዚህ ቀጠሮ ማታከብረው? ለምን ቀጠሮ ታፈርሳለህ? ማፈር የለብንም። በስርዓቱ ቁጭ ብለን ተወያይተን መፍትሄ ልንፈልግለት ይገባል። ኢስላማችን እኮ ስልጣኔ ነው። ቀጠሮ ማክበር ደግሞ በዚህ ስልጣኔ ውስጥ የሚገባ ነው። ስለዚህ ተወያይተን አንዱ አንዱን እያስታወሰ ኦኬ፣ በተለያዩ የሶሻል ሚዲያዎች፣ በቴሌቪዥን ፕሮግራሞች፣ በተለያዩ ሁኔታዎች ይሄ ነገር ውይይት ያስፈልገዋል። ነድዋዎች ያስፈልጋሉ፣ ሙሐደራዎች ያስፈልጋሉ። በየመስጂዱ በኹጥባው ሰዓት፣ በተለያዩ ሁኔታዎች ኢማሞች፣ ኸጢቦች፣ መሻይኾች፣ ዱዓቶች፣ ዋኢዞች ይሄን ነገር ትኩረት ሰጥተውት ኡማውን ሊያስታውሱ ይገባል። ወደ ትክክለኛው መመለስ አለብን። መንገዳችን መስተካከል አለበት። ሀታ ሰላት ላይ ቆይቶ የሚወጡትን አይታችኋል። ቀጠሮ እኮ ያለማክበራቸው እኮ ነው። ለዛ ለቆሙን የተአኸሩን ሀታ ዩአኸረሁም ላህ ንስአሉ ላ ልአፍያ አላህ ሱብሓነሁ ወተዓላ የወፈቀን መስታወስ አለብን። ኡማውን ወደ ትክክለኛው ሰላት ጊዜውን እንዲጠብቅ፣ ዘካሁን፣ ጾሙን፣ ምኑ ምኑ ሁሉ እንዲጠብቅ፣ ቀጠሮን እንዲያከበር